ማፈራረስ ምን ቦታ ላይ ገሌ ሙተጂ ነው? ተጠንቀቁት የሚለው ነገር መስጋ ምንድን ነው? ሀድም ነው። አይደለም አይመቻቸውም፣ ይከነክናቸዋል። ሀይቅት ተጨማሪ ኑሶሂሁ ወላ ኑጀሪሁ ይላሉ። ንሶሂ ትክነ ደናነ خلاص ንቀባባቸው። ሰዎችን አንተ እንደ ያለ ችግር አለበት ብለን የሰዎችን አንገታቸው እንደደፉ አናድርጋቸው ይላል። ይህ ሁሉ አዲስ የመጡ አዲስ የመጡ ውሱሎችና ቀዋዒዶች ናቸው። ይሄን ለነ እነኝን ቀዋዒዶች ለማስቀመጥ እንደ ቁጥር አንድ እየተጠቀሰ ያለው ኢማሙል ሙመይእ ዓሊ አልሓለቢ ኡርዱን ላይ ያለ ሰው የሶርያ ሰው ነው። ይህ ሰው እነኝን ቀዋዒዶች በመፈልፈል የሚታወቀው ማለት ነው። ሀገራችንም ያሉት እያራግቡ ያሉት የሱን አፍካር የሱን አፍካር ነው። ሰለፎቻችን የነበራቸውን ሽዳ ከቁርአንና ከሱና አገናዝን እነኚህ ሰዎች ተሚዕ እያደረጉ ያሉ ሰዎችን አቋማቸውን በሰለፎች አረዳድ መዝነው፣ ያን ጊዜ ማን እንደወደቀ ታውቃለህ፣ ማን ተሚዕ ላይ እንዳለ ማን ሐዳዲ እንደሆነ ታውቃለህ። ትክክለኛው መንገድ ላይ እየተጓዘ ያለው ማን እንደሆነ ያን ጊዜ ማመዛዘን የሚቻለው እንዴ ደሞ ጠለቅ ያለ ግንዛቤ ዛቢ ሲኖር እንጂ አሊያ፣ ጤፍ የሚቆላ ምላስ ካለው አነጋገሩ አንዲት ሐዲስ ብቻ ይናገርና ከዛ በኋላ ያነበበውን ጋዜጣ ሊዘረዝል ይችላል። ያነበበውን መጽሔት መጀላ ሊዘረዝል ይችላል። አንደበቱ ርቱዕ ስለሆነ የአነጋገር ስልት ስላለው ሊያሳምን ይችላል። በቃ هذا هو الداعي السلفي السني لا يأتي بعده ولا ما سبقه ولا ما مضى قبله

በቁጥር ማነስ ያ ነገር ባጢል ነው ብለን እንድትወስን አያደርገም። ማየት ያለብን ማስረጃው ነውና፣ እነኚህ አንድ ሰው ሙብተድ ነው ከተባለ ሐዳድ የሚሆን ሙመይእ የሚሆን ይኸዋን የሚሆን ተብሊግ፣ ማንኛውም ሙብተድ ነው ከተባለ እሱ ላይ ትምህርት መማር አይቻልም። የጠየቁት ጥያቄ ስለሆነ ነገሩ ማዳመጥም